አድርገው ሊያቆመኝ ስለፈለገ ከዛ ሁሉ ህዝብ የተረፍኩትን የነበርኩኝ አንደኛው መምህር ወደተኛሁበት አልጋ ላይ መጣ። ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራሳፈኖ አስገድዶ ደፈረኝ። የእኛ ጋለሞታ ግን ሲጠጣ አድሮ ሲሰክር አድሮ ከነቆቡ ከነመስቀሉ አስፓልት ላይ እየሸና አስፓልት ላይ እየሸና እያስታወቀ ግልሙትናውን እየፈጸመ የኪዳን ሰዓት ደርሶብኛል ብሎ ጋንጋን እንዳለ መቅደሱ ውስጥ ገብቶ በድፍረት መንጦላዊቱን ገልጦ በታቦተ ሕጉ ፊት በመንበሩ ፊት በመሰዊያው ፊት ቆሞ በእግዚአብሔር ላይ እና በሕዝቡ ላይ ይላገዳል። ከሳ ማን አጭር ልበሻላት? ማን ረጅም ልበሻላት ማን እቤቴ ነይ ሲሉሽ ሂጂ አላት፣ ማን እንደዚህ አርጊ ባዬ አላት ብሎ ነው የሚፈርዱት። እኔ በሴቶቹ አልፈርድም፣ እግዚአብሔር በሚያውቁ አልፈርድም። እኔ አውደ ምሕረት ላይ ነኝ፣ እዘምራለሁ። በቃ በዝማሬ ይመሰጣል ብዙ ሰው። እኔ ሰባኪ ነኝ፣ እሰብካለሁ። በዛ በስብከቴ ይመሰጣል። እኔ ድምፃዊ ነኝ፣ ከዛ እቀድሳለሁ። ከዛ በቅዳሴ ብዙ ሰው ይረካል። ዲያቆን ነኝ እኔ በቤተ ክርስቲያን በቃ እንትን ነኝ። ስለዚህ እዛ ቤተ ክርስቲያን ለአገልግሎት የሚመጡት ሴቶች ሴቶች ያላገቡት ሴቶች ይሄ ባሌ ቢሆን፣ ይሄ ባሌ ቢሆን ብለው ቢመኙ ኃጢአት አለው ኃጢአት አለው? ኃጢአት እኮ የለውም ኢንጂነር እንደምትመኘው ዶክተር እንደምትመኘው ፓይለት እንደምትመኘው ጀነራል እንደምትመኘው ጀግና እንደምትመኘው፣ አንዲት ሴት አውደ ምረቱ ላይ አምላኳን ሲያገለግል ያየችውን ዲያቆን መምህር ባሌ በሆነ ብላ ብትመኝ ኃጢአት ነው? አይደለም። በቪሲዲ ታየዋለች፣ በሲዲ ሰማዋለች፣ በካሴት አዳምጣ፣ በአውደምረቱ ታየዋለች። እና ይሄ ምናለ ባሌ በሆነ ከዚህ ዘር ቢኖረኝ ከዚህ ልጅ ቢኖረኝ ብትል እና ደግሞ ትመኛለች። ሳገባው ኮ ካህን የካህን ሚስት ሆናለሁ። እኔን ሲያገባ ካህን ይሆናል፣ ከድቁና ወደ ክህነት ይዘዋወራል። ጠዋት ቀስቅሶን ለኪዳን ከዛ ለቅዳሴ ልጆቼ እንደገና ተምረው አይጠጡ አይሰክሩ፣ አያጨሱ አይቅሙ፣ በትምህርታቸው ሆነው የመምሬ ልጅ የመከሌ ልጅ ተብለው መመኘት ለአንዲት ሴት ይሄን ነውር ነው እንዴ? ስለዚህ እቺ ሴት ይሄን በመመኘቷ ይሄን በተመኘችበት ሰዓት ደግሞ አጭቤው ቀጣፊው ሳይጠራ ያለ ጥሪ መጥቶ መምህር ዲያቆን ነኝ ብሎ አውደ ምሕረቱ ላይ የተጎለተው ሰው ወደ ህይወቷ ቢመጣ ቢያጫውታት፣ ቢቀልዳት፣ ቢቀርባት ሎተሪ አፈስኩ እኮ ነው የምትለው እመቤቴ ጸሎቴን ሰማችኝ፣ አማኑኤል ጸሎቴን ሰማኝ፣ እግዚአብሔር ጸሎቴን ሰማኝ ብላ እኮ ነው የምትለው። ይህን ስለሚያውቁ ነው እነዚህ ተልባ በሚቆላ ምላሳቸው። እነዚህም ደካማ እውነትን የተመኙ ፍቅርን የተመኙ ሰላማዊ ትዳርን ሰላማዊ ህይወትን የተመኙ ምስኪን ሴቶችን በመቅረብ እንትን የሚሉት የሚያለው አንዳንድ አረብ ሀገር ያሉ ሴቶች ልከው ልከው ልከው አንድ አገልጋይ ነኝ የሚል ወደ አስራ ሰባት ሴቶችን ነው በዘመኑ ቋንቋ የሚጀነጅ ነው የሚያግባባው ማለት ነው። በቃ ትምህርት ቀሚስ ለብሶ ምን ለብሶ መስቀሉን ይዞ ምናምን እያለ አስራ ሰባቱም አይተዋወቁ፣ አስራ ሰባቱም አይተዋወቁ። ለሁሉም ነው ይዞ ያችኛዋ ሁለት መቶ ዶላር ትልካለች፣ ሶስት መቶ ዶላር ትልካለች። ያችኛዋን ደግሞ ቤታችንን እንትን እያልኩ ነው የኮሜዲ ነው መግዣ ይላታል። በዚህ ቻን ሶፋ አምጪ ይላታል። ያችኛ ይሄ ልጅ ኢንቨስተር ነው በቃ የነዳጅ ጉድጓድ አለው እዛ ይችኛዋ በአረብ ሀገር የምትቃጠለዋ ደግሞ መቼም የምትኖረው ኖራ ኖራ ኖራ ኖራ ኖራ ኖራ በዛው ተቃጥላ ለመሞት አይደለም። እንዲህ አይነት መጽሐፍ ቅዱስ በእጁ ያዘ፣ መስቀል በእጁ ያዘ አውደ ምረት ላይ የሚታይ እገሌ የሚባል ሰው ልታገባ እሷ ኢንቨስት ታደረጋለች ኢንቨስት ታደረጋለች። እሱ ይጨብሳል፣ እሱ ይጠጣል፣ እሱ በሸነና ይላል መምጫ የደረሰ ስትል ብሎክ ጥፍት ከዛ ሌሎች ብሎክ ብሎክ ብሎክ ብሎክ አርጎ ይጨርሳቸዋል። ወይ ከቤተሰባቸው አሉን ወይ ከንብረታቸዋል አሉን ምን አሉ? እዛ ይሰደባሉ መጥተው፣ ማን እንደዚህ እርግ ያለሽ ማን እንደዚህ ሆ ያለሽ። እርግጥ ነው ላላወቁት ነገር መሆን፣ ግን በዛ መስመር ሄደው ደግሞ የተጋቧል፣ የተጋቧል። በዛ መስመር ሄደው የተሳካላቸዋል፣ የተዋደዷል፣ የወለዷል። አሁን መወቀስ ያለበት ከሃዲው አጭበርባሪው ሌባው ወመኔው ነው ወይስ እችኛ አምና የእግዚአብሔር ሰው ነው ብላ የመቅደሱ ሰው ነው ብላ ያመጠጁ የመጣችኋ ሴት ናት? አለች። እሷማ ምን ታድርግ? ምን ታድርግ? ይሄን በደንብ ማሰብ መቻል አለባቸው። አሁን የአገልግሎት ትምህርቱ መቀየር መቻል አለበት። መጀመሪያ ሰባኪ ነኝ የሚለው መሰበክ አለበት። መጀመሪያ መሰልጠን አለበት። መጀመሪያ ማወቅ አለበት። ተነስቶ ብቻ ማይክራፎን ይዞ ዛሬ ቅዱስ ገብርኤል ነውና እመቤታችንን መልአኩ ቅዱስ ገብርኤል አበሰራት፣ እልል በሉ ምዕመናን። ድምፃ አይሰማም እዛ ጋር፣ ኧረ ድምፃችሁ አንሰዋል፣ እልል በሉ እንጂ ቅዱስ ገብርኤል እኮ ነው ወዳጃችን እኮ፣ እልል በሉ። አርባ አንድ ሰዓት ሙሉ ይሄ ማይክ ተናግሮ መውረድ የለበትም። በእውነቱ እውነቴን ነው ላቸው፣ እውነቴን ነው ዛሬ እኮ እመቤታችን ናት ለመቤት ዛሬ እኮ መዳን ያለም ነው። ይሄ አይደለም። በደንብ አሁን የአገልግሎት ትምህርት መውሰድ አለባቸው፣ መውሰድ አለባቸው። አብዛኛው አገልጋይ መሰበክ አለበት፣ መሰበክ አለበት። ይሄ ፋራ ሰገጥ የክፍለ ሀገር ሰው ከሌላው ፋራ በምንም አይለይም፣ ከሌላው ፋራ በምንም አይለይም። አራዳ መስለው እኮ ነው የሚሄ ትክክል አደለም። እሱ አራድነት ማጭበርበር አደለም። አራድነት ግልሙትና አደለም። አራድነት በዓለም ላይ ያሉ ዱርዬ በዓለም ላይ ያሉ ቦዘኔ በዓለም ላይ ያሉ ባለጌ የሚባሉት ሰዎች እንኳን እዚህ አውደ ምሕረት ላይ አለን የምንል ሰዎች የምንፈጽመውን አይፈጽሙ። ቃል እገባላቸው፣ ይፈራሉ። ሴተኛ ዳሪዎችን ጊዮርጊስ እያለው አውቅ ነበር፣ አውቅ ነበር። ሴተኛ ዳሪዎች ቀርበው ቤተክርስቲያን አይሳለሙ በደጁ ሲያልፉ ተከናንበው ነው። በጊዮርጊስ በኩል ሲያልፉ በመሬታችን በኩል ሲያልፉ ተከናንበው ነው። እግዚአብሔር ያየኛል ብለው እግዚአብሔር ይመለከተኛል ብለው ቆሽሻለሁ ብለው ችግር ከቷቸው ችግር ሰዓት ውስጥ ከቷቸው እኔ ረክሻለሁ ብለው እኔ የፊቱ መቅረብ አይገባኝም ብለው ካህን ሲያዩ ይሮጣሉ። መስቀል ለመሳለም ይሮጣሉ። ሩቆኑ ያለቅሳሉ። መቼ ነው ከዚህ ህይወት የምወጣው ብለው ያነባሉ። የእኛ ጋለሞታ ግን ሲጠጣ አድሮ ሲሰክራ አድሮ ከነቆቡ ከነመስቀሉ አስፓልት ላይ እየሸና አስፓልት ላይ እየሸና እያስታወቀ ግልሙትናውን እየፈጸመ የኪዳን ሰዓት ደርሶብኛል ብሎ ጋን ጋን እንዳለ መቅደሱ ውስጥ ገብቶ በድፍረት መንጦላዊቱን ገልጦ በታቦተ ሕጉ ፊት በመንበሩ ፊት በመሰዊያው ፊት ቆሞ በእግዚአብሔር ላይ እና በህዝቡ ላይ ይላገዳል። እንዴት እግዚአብሔር ጸሎታችንን ይስማ? ዛሬ ኢትዮጵያ ለገባችበት መከራ፣ ዛሬ ኢትዮጵያ ለገባችበት ውርደት፣ ዛሬ ኢትዮጵያ ለገባችበት ሰቆቃ፣ ለረሃቡም ለጦርነቱም ተጠያቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመቅደሱ አገልጋዮች ድፍረት ነው። ከኔ ጀምሮ ማለት ነው። በታላቅ ድፍረት እናገራለሁ። እግዚአብሔር የጨከነብን እግዚአብሔር ጆሮን አይ ከኛ ያራቀብን እግዚአብሔር ልቦናውን ከኛ ያራቀብን አሳልፎ ለገዳዮች አሳልፎ ለዘባቾች አሳልፎ ለሚላገዱብን የሰጠን አዎ መቅደሱን ስላቆሸሽ ነው። ታማኝነታችንን ስላረከስ ነው። በአንደበታችን ጻድቅ ጻድቅ በውስጣችን ርኩሰት ስለተሞላ ነው። ይሄንን ማመን መቻል አለብን፣ ማመን መቻል አለብን። አስመሳዮች ስለሆንን ነው። አስመሳዮች ስለሆንን ነው። ሰውን እናታልላለን። እግዚአብሔር ግን ይታልላል ወይ? እግዚአብሔር ይሸወዳል ወይ? እግዚአብሔር ሞኝ ነው ወይ? እግዚአብሔር ታጋሽ ነው። እግዚአብሔር ይቅርባይ ነው። እግዚአብሔር ኤልሻዳይ ነው እንጂ እግዚአብሔር ሞኝ አይደለም ሞኝ አይደለም። የእግዚአብሔር ዝምታ የእግዚአብሔር ትዕግስቱ ነው። እኛንም የበለጠ ደፋር የበለጠ ጨካኝ እንድንሆን ያደረገ፣ ከዚያ በደሉ የደረሰባቸው ችግሩ የደረሰባቸው ለክስ ሲመጡ ክሱን የሚቀበሉት ዳኞችም ያው ናቸው። ከሳሹን አይደለም የሚሰሙት፣ ተከሳሹ ወገናቸው ስለሆነ፣ ተከሳሹ ጓዳቸው ስለሆነ እሱን ነው የሚሰሙት ሂች ከዚህ ይጥቤ ይባላል። እነዚያ በደሌ የደረሰባቸው ሰዎች ከነ ቁስላቸው ከነ ህመማቸው ይሄዳሉ። ግማሹ አስወርዳለሁ ብሎ እዛው ጽንሱም ይሞታል፣ አስወራጇም ትሞታለች። ይሄ ግን ያኛው ይቀድሳል፣ ያኛው ታቦት አከብራለሁ ይላል። ይሄ ትክክል አይደል?